ሰላም ዴሞክራሲ ና ልማት በትግራይ እድሎች ና ፈተናዎች በሚል ሀሳብ ውይይት ተካሂዷል። ዘላቂ ሰላምን በክልሉ ለማረጋገጥ የሚያስችሉ ጉዳዮች ላይ ከትግራይ ተወላጆች ጋር ነው ምክክሩ የተደረገው። መድረኩ በሴንተር ፎር ሪስፖንሲቢሊቲ ኤንድ ፒስፉል ፖለቲክስ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የተዘጋጀ ሲሆን በትግራይ ዘላቂ ሰላምን ለማረጋገጥ በሚያስችሉ ጉዳዮች ትኩረት ተደርጓል። በትግራይ ዘላቂ የሰላም ሁኔታ ዙሪያ ትኩረቱን ባደረገው መድረክ ሁሉም በርብርብ በመስራት በክልሉ ሰላም፣ ዴሞክራሲ ና ልማት ማረጋገጥ ይገባል ነው የተባለው። በመድረኩ የሰላም ሚኒስትሩ መሀመድ ኢድሪስ በሰላም ልማት ና ዴሞክራሲ ጉዳዮች ወጣቱ መምከሩ ብዙ እንዲያተርፍ ያደርገዋል ያሉ ሲሆን የጎደለ ነገርን በውይይት መፍታት እንደሚያስፈልግም ገልጸዋል። አሁን ባለው በዓለም ነባራዊ ሁኔታ ሀሳብ ነው ሀገርን የሚገዛው ከዚህ መርህ ወጣ ብሎ እንኳ ወደ ጦርነት የገቡ አካላት ጦርነት ውጤቱ የከፋ መሆኑ ስለሚያውቁ እየተዋጉ እንኳ ከጦርነቱ እንዴት እንደሚያመልጡ እየተጎዱ እንኳ ከጦርነቱ እንዴት እንደሚያመልጡ ለተቀን ነው የሚሰሩት። አንዋጋም ማለት ድፍረት ይጠይቃል። ሰላማዊ መንገድ ማለት ድፍረት ይጠይቃል። ምክንያቱም እኔ በዚህ ባለኝ ተልኮ እና ህይወት ያስተማሪ ነገር ግጭት ወይም ጦርነት አጣው ያልከውን የበለጠ እንድታጣ ያደርጋል እንጂ በጦርነት ያተረፈና ያገኘ አላየሁም። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ጥቂት ፖለቲከኞች ሙሉ ሕዝቡን በተደጋጋሚ ለጦርነት የሚዳርጉበት ሁኔታ ማክተም ይገባዋል ብለዋል። ዲሞክራሲ፣ ለምሳሌ ግድ የሚለን ነገር አለ። አምስት ሰነፎች ሙሉ ሕዝብ በተደጋጋሚ ለጦርነት የሚዳርጉበት ሁኔታ ማክተም መቻል አምስት ሰነፎች ስሜታቸው በአንድ ወይም በሌላ መልኩ መቆጣጠር ባቃታቸው ቁጥር ህዝብን ለአደጋ የሚዳርጉበት ሁኔታ ማክተም መቻል አለበት። ይሄ ግን ዲሞክራሲን የግድ ይላል። የትግራይ ፖለቲካ ኃይሎች ብዙ ናቸው። ትግራይ ህልውናውን ለማረጋገጥ በምታደርገው ውጊያ የሚሳተፉ በሺዎች በመቶ ሺዎች የሚቆጠሩ ወጣቶች የግድ የአንድ ፓርቲ ደጋፊዎች አይደሉም። ግን አንድ ፓርቲ ውስጥ ያሉ አምስት ሰነፎች በሚወስኗቸው ውሳኔዎች ህዝብ እንደ ህዝብ የሚማገድበት ሁኔታ ማክተም ካለበት የትግራይ ፖለቲካ ዴሞክራቲክ መሆን መቻል አለበት። ይህን ለማድረግ በሚደረግ ጥረት ይሄ መድረክ አስተዋጽኦ እስካደረገ ድረስ ትልቅ መድረክ ነው የሚል እምነት አለን። ግን በዚህ መድረክ ብቻ የሚያበቅ አይደለም። ወጣቱ ባለቤት መሆኑ መቻል አለበት።